ምንም እንኳን በቁረይሾች ታላቅ የክብር አይን ቢታዩም የረሱል ሰለላሁ ዐለይሂ ወሰለም አጎት አቡጣሊብ በሀብት ረገድ ደሃ ነበሩ። ቤተሰባቸው መቀለ ቤተሰናቸው የብዙ ልጆች አባት የሆኑት አቡጣሊብ ምድረ አረቢያን ድርቅ ሲመታት ችግሩ ተባባሰባቸው። ሰብሎችን ያጠፋውና ከብቶችን የፈጀው ረሃብ ሕዝቡ ከሞት ለማምለጥ ሲል አጥንት እንዲቆረጥ አስገድዶት ነበር። ነቢዩ ሰለላሁ ዓለይሂ ወሰለም ገና ባልታጩበት በዚህ ቀውጤ ወቅት አጎታቸውን አባስን፣ የወንድምህ የአቡጣሊብ ቤተሰቦች ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሐሳብ አቀረቡ። አባስም በሐሳባቸው ተስማማ። አባስ ከረሱል ሰለላሁ ዓለይሂ ወሰለም ጋር ወደ አቡጣሊብ ሄደው ሐሳባቸውን አቀረቡ።

በአቡ በክር ስዲቅ ረዲየላሁ አንሁ አማካኝነት ከሚስቱ ጋር እስላምን በመቀበል ከመጀመሪያዎቹ ዎቹ ሙስሊሞች ሆነ። የጀነት መንገድ በሹክ መሞላቷን የተረዱት ጀዕፈር እና ሚስቱ ረዲየላሁ አንሁም በቁረይሽ የሚደርስባቸውን ጭካኔና ግፍ በትዕግሥት ሊወጡት ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረይሽ ሴራ ከአቅማቸው በላይ በመሆኑ ጌታችን አላህ አንድ ነው ስላሉ ብቻ በደል እየተፈጸመባቸው ያሉት ንጹሐን ሰዎች እጣ ያሳዘናቸው ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ እንዲሰደዱ ትእዛዝ በጀዕፈር ረዲየላሁ አንሁ መሪነት ወደ አቢሲኒያ ወይም የአሁኗ ኢትዮጵያ የመጀመሪያው ስደት ተደረገ። በፍትሐዊው የኢትዮጵያ ንጉሥ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነፃነት በመተግበር አላህን የመታዘዝ ጣዕም ሊቀምሱ ቻሉ። የስደተኞቹ በሰላም መኖር የእግር እሳት የሆነባቸው የቁረይሽ ሹማምንት ወደ መካ የሚመለሱባቸውን መንገድ ያው ተነጥሎ ጀመር። ለዚህ ተግባር የቁረይሽ ግፈኞች አምር ብን ልዓስንና ዓብድላህ እብኑ ረቢዓህን በመወከል በርካታ ስጦታዎች ጋር ወደ ንጉሥ ነጃሽና ወደ ጳጳሱ ላኳቸው። ኢትዮጵያ እንደ ደረሱ ለስጦታ ያመጧቸውን ንብረቶች ለጳጳሳቱ በመለገስ በንጉሡ መሬት የሚንቀሳቀሱ አመፀኛ ወጣቶች አሉ፣ በአባቶቻቸው ሃይማኖት ላይ ያፌዛሉ ይኮንኑታአልም በሕዝባችን መካከል ሁከትና መከፋፈልን ፈጥረዋል። ንጉሡን ስናናግር ስለ ሃይማኖታቸው ምንም ነገር ሳይጠይቃቸው እንዲያስረክቡን ጎትጉቱልን። የተከበሩት የሕዝባችን መሪዎች ስለ እነርሱም ሆነ ስለ ሃይማኖታቸው ከሁሉም በላይ ያውቃሉ አሏቸው። ጳጳሶቹም ተስማሙ። አምረና አብደላህ በስጦታቸው ለተደሰተው ነጃሺ፣ ንጉሥ ሆይ ርኩሳን ወጣቶች ከኛ አምልጠው ወደ ግዛተ መጥተዋል እኛም እርሶም የማናውቀውን ሃይማኖት ይከተላሉ። በወላጆቻቸውና በህዝባቸው ላይ ያመፁ አፈንጋጮች እንድትመልሱልን የተከበሩ መሪዎቻችን ልከውናል ሲሏቸው፣ ንጉሡ ወደ ጳጳሳቱ ዞር ብለው ሲመለከቷቸው፣ ንጉሥ ሆይ እውነታቸውን ነው የተናገሩት። በሕዝባቸው ላይ ምን ፈጽመው እንደመጡ ስለማያውቁ ለፍትሐዊ ፍርድ ወደ እነርሱ ይላኳቸዋሉ። በአስተያየታቸው የተቆጡት ንጉስ ነጃሺ በፈጣሪ ሆነብኝ፣ ለምን እንደተወነጀሉ ራሴ ሳላጣራ አሳልፌ አላስረክባቸውም። እነዚህ ሁለት ሰዎች የሚሉት እውነት ከሆነ አሳልፌ ሰጣቸዋለሁ፣ ካልሆነ ግን የኔን ጥበቃ እስከፈለጉ ድረስ በኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞቹ ለችሎት እንዲቀርቡ አዘዙ። ሙስሊሞቹ ከመሄዳቸው በፊት እነሱን ወክሎ ጃፈር ኢብኑ አቢጧሊብ ረዲየላሁ አንሁ ብቻ እንዲናገር ተስማሙ። በንጉሱ ቤተ መንግሥት ጳጳሳቱ የሚያምር አረንጓዴ ልብስና ማራኪ ቆብ ደፍተው ከንጉሡ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞቹ ሲገቡ ቁረይሾቹ ቦታቸውን ይዘው ነበር። ንጉሱም መጡ። ቀሳውስት፣ ጳጳሳቱና ቁረይሾቹ ከሙስሊሞች በስተቀር ሁሉም ለንጉሱ አጎነበሱ። ንጉሱ ሙስሊሞችን ለምን የክብር ሰላምታ እንዳልሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናጎነብስ ሕዝቦች ነን በማለት ነበር በታሪክ የማይረሳውን ቃል ጃዕፈር ረዲያላሁ አንሁ የመለሱት። ንጉሱ በመገረም ለመሆኑ ከሕዝቦቻቸው ጋር ሆድና ጀርባ ያደረጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ሕዝቦች ሃይማኖት ለምን አልገባችሁም? በማለት ጠየቁ። ጀዕፈር ረድያላሁ አንሁ ወደፊት ቀረበ በማለት በቅን ልሳን የመካ ሰው ሁኔታ የኢስላምንና የረሱሉን ሰለላሁ ዓለይሂ ወሰለም ሚና ቁልጭ አድርጓ ቀረበ። እንዲህ ነበር ያላቸው፣ ንጉሥ ሆይ በድንቁርናና በምግባረ ብልሽነት የተዘፈቅን ጣዖት አምላኪ፣ የሞተ እንስሳ ተመጋቢ፣ አሰቃቂና አጸያፊ ስራዎችን የምንፈጽም ዝምድናን የምንቆርጥ እንግዳ የምናስከፋ ህዝቦች ነበርን። ኃይለኛውም ደካማውን የሚበዘብዝበት ሁኔታ ነበር። በዚህ ሁኔታ ላይ ያለን አላህ ማንነቱን ቤተሰቡንና እውነተኝነቱን የማንክደው መልእክተኛ ላከልን። እርሱም እውነትን ብቻ እንድንናገር ውለታችንን እንድናከብር ለዘመድ መልካም እንድንውል ጎረቤቶቻችንን እንድንረዳ ከተከለከሉ ነገሮች ሁሉ እንድንርቅ ያለ አግባብ ደም ከማፍሰስ እንድንታገድ ከብግና ተግባሮች እንድንርቅ በውሸት እንዳንመሰክር የሙት ልጅ ሀብታች በርበረን እንዳንወስድ የንጹሐን ሴቶችን ስም እንዳናጠፋና በሐሜት እንዳንለውስ በአላህ ሳናጋራ እርሱም ብቻ እንድናመልክ ሶላት እንድንሰግድ ያዘዘን ያዘዘንን በመስራት ከከለከለን ነገር በመከል ተከልከል ከእርሱና ከአላህ በመጣልን መልእክት አመንን። ክቡር ንጉሥ ሆይ፣ ሕዝባችን አሰቃየን። ሃይማኖታችንን ክደን ወደ ዱሮ አስጸያፊ ጣዖት አምልኮ እንድንመለስ ለማድረግ አሰቃቂ ቅጣቶች ፈጸሙብን። ጨቆነን። ህይወታችንን መምራት አቃተን። የእምነታችንን ግዴታዎች ማከናወን ተሳነን። ለዚህ ነው ሀገራችንን ጥለን በመሰደድ ከሁሉም በፊት እርስዎን መርተን በመሬቶ በፍትህና በሰላም ለመኖር የመጣ ነው። በማለት ጀዕፈር የመጡበትን ዓላማ አስረዱ። ለሁለተኛ ጊዜ ሙስሊሞች ለፍርድ ቀረቡ። በሚቀጥለው ቀን ብልጣብልጦ አምር ንጉሥ ሆይ እነዚህ መሸሸያና መጠለያ የሰጠሃቸው ሙስሊሞች ሰለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ፣ አስጠርተው ይጠይቋቸው አለ። ንጉሡ ለሁለተኛ ጊዜ አስጠሯቸው። ስለ ማርያም ልጅ ኢየሱስ እምነታችሁ ምን ይላል? በማለት ጠየቋቸው። ጀዕፈር ረዲየላሁ አንሁ አጭር መልስ ሰጡ። ኢየሱስ የአላህ ባሪያ፣ አገልጋይና መልእክተኛው ነው ወደ ማርያም የተላከ የአላህ የይሁን ቃልና መንፈስ እንደሆነ ተምረናል። ጀዕፈር ረዲየላሁ አንሁ ጣም ባለው አንደበት ስለ ኢየሱስ እና ማርያም የሚያወሳውን ከሱረቱ ማርያም የመጀመሪያውን ክፍል ቀሩ። የቁርአን አንቀጽ ከልቡ የሰረጸው ንጉስ እምባው የአይኖቹን ግድብ ጥሶ በጉንጮቹ ላይ እየተንከባለሉ ወደ ሙስሊሞቹ ዞር በማለት የነቢያችሁና የኢየሱስ መልእክት ከአንድ ምንጭ ነው ሲላቸው፣ አምርና ጓደኛውን ደግሞ ዘወር በሉልኝ፣ በፈጣሪ ምላለሁ ለእናንተ አላስረክባቸውም አላቸው። ንጉሱ ኢየሱስ በትክክል ነቢያችሁ እንደነገራችሁ ነው አላቸው። በጀዕፈር መልስ የተናደዱት ጳጳሳት በማኩረፋቸው ንጉሱን ክፉኛ ነቅፈዋል። ንጉሥ ነጃሺ ሙስሊሞችን ከዛሬ ጀምሮ ሰላም ናችሁ፣ በመንገዳችሁ መሰናክል የሚሆን ዋጋውን ይቀምሳል፣ የተቃወማችሁን ሁሉ እቀጠዋ አለሁ። በፈጣሪ ይሁንብኝ፣ አንዳችሁ ከምትጎዱብኝ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ በኩል አምርና ጓደኛው ስጦታቸው ተመልሶላቸው ውርደትና ሀፍረትን ተከናንበው ኢትዮጵያን ለቀው ወደ መካ ተመለሱ። ሙስሊሞችም በደስታ ይኖሩ ጀመር። ጀዕፈርና ሚስቱ አስማ ረዲላሁ አንሁም በኢትዮጵያ ለአስር ዓመታት ኖሩ። አብዱላህ፣ ሙሐመድና ዐውን የሚባሉ ልጆችም ወለዱ። በሰባተኛው ዓመተ ሂጅራ ጀዕፈርና ቤተሰቡ ረዲላሁ አንሁም ወደ መዲና ሄዱ። እዚያም እንደደረሱ ረሱል ሰለላሁ ዓለይሂ ወሰለም በኸይበር ጦርነት ድል ተጎናጽፈው ነበርና የኸይበር ድል ወይስ የጀዕፈር መምጣት ነው በደስታ ይሞላኝ? በማለት ደስታቸውንና ናፍቆታቸውን ገልጸው ነበር። እንደ ረሱል ሰለ ላሁ ዐለይሂ ወሰለም ሁሉ ሙስሊሞች በጣም ተደሰቱ። ለድሆችና ለችግርተኞች ተጨናቂ የነበሩት ጀዕፈር ረዲያላሁ አንሁ የድሆች አባት የሚል ቅጽል ስም ከጥቂት ቆይታ በኋላ ተረፉ። አቡ ሁረይራ ረዲያላሁ አንሁ እንዲህ ብለው ነበር፣ ለእኛ ለችግረኞች ከሁሉም በላይ አሳቢያችን ጀዕፈር ነበር ወደ ቤቱ ሲሄድ ወደኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበር። የቤቱ ምግብ ሲያልቅ ትንሽ ግቤ ጣለ የተደረገበት ድስት ያመጣልንና በመላስ እናጸዳታለን። ጃፈር ረዲያላሁ አንሁ መዲና ብዙም አልቆዩም። በስምንተኛው ዓመተ ሕጅራ ረሱል ሰለላሁ ዓለይሂ ወሰለም ወደ ቤዛንታይን የላኩት መልክተኛ በመገደሉ በሁለቱ መካከል ጸብ ተጭሮ ወደ ጦርነት አመሮ። ረሱል ሰለላሁ ዓለይሂ ወሰለም ጦር አዘጋጅተው ዘይድ ብኑል ሐሪስን ረዲያላሁ አንሁ መሪ በማድረግ ዘይድ ቢቆስል ወይም ቢሞት ጃዕፈር ብኑ አቢጣሊብ ቦታውን ይተካል፣ ጃዕፈር ቢገደል አብዱላህ ብኑ ረዋህ ተተኪ ይሆናል፣ ዐብዱላህ ብኑ ረዋህ ቢገደል ሙስሊሙ መሪ እንዲመርጥ በማለት ያልተለመደና እንግዳ ትእዛዝ ሰጡ። ከንግግራቸው ጦርነቱ ከባድና ብዙ ጉዳት ሊያደርስባቸው እንደሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሙ ጦር በዮርዳኖስ ተራራ መሃል የምትገኝ ሞታ የምትባል መንደር እንደደረሱ የቤዛንታይን ጦር ጋር ተፋጠጡ። የቤዛንታይን ጦር ከለኸም፣ ጁዳር፣ ቁዳህና ከሌሎችም በርካታ ጎሳዎች አሰባስቦ ካሰለፋቸው የአረብ ክርስቲያኖች በተጨማሪ አንድ መቶ ሺህ የቤዛንታይን ወታደሮችን አቅፎ ነበር። ሙስሊሞች ግን ሶስት ሺህ ብቻ ነበሩ። ፍልሚያው ተጀመረ፣ ተቀጣጠለ። የረሱል ሰለላሁ ዓለይሂ ወሰለም ወዳጅ ዘይድ ብኑ ልሓሪስ ረዲየላሁ አንሁ ተገደለ። ጀዕፈር ረዲላሁ አንሁ መሪነቱን ተረከቡ። በፈረሳቸው እየጋለቡ የጠላት ጦር መሃል ገቡ። ፈረሱን እየኮለኮለ ጀነት ስትቀርብ አቤት ማስደሰቷ፣ ቀዝቃዛና አስደሳች መጠጧ፣ የቤዛንታይን ቅጣት ተቃርቧል እያለ በጀግንነት ተጋደለ። ቤዛንታይኖች ይህንን ጀግንነት ሲመለከቱ ሴራ አሸረቡባቸው። ጃዕፈርን ዙሪያቸውን ከበው ቀኝ እጃቸውን ቆረጧቸው። ቀኝ እጃቸው ሲቆረጥ ባንዲራውን በግራ እጃቸው ያዙት። ቤዛንታይኖች ግራ እጃቸውንም ቆረጧቸው። ጃዕፈር ግን ተስፋ አልቆረጡም። በተቆረጡት እጆቻቸው መሃል አንቀው ባንዲራውን ከፍ አደረጉ። በመጨረሻም ቤዛንታይኖች በኃይለኛው አጥክተው የሸሂድነትን ጽዋ አቀመሷቸው። ሦስተኛው መሪ ዐብደላህ ኢብኑ ረዋሕም ረዲየላሁ አንሁ ግዳጁን ተወጣ። አንበሳው ካሊድ ብን ልወሊድ ረ ላሁ አንሁ በአዛዥነት ተመረጡ። የሙስሊሙ ጦር እንዳያፈገፍግ አድርጎ በአዲስ መልክ በማሰለፍ በተለያዩ አቅጣጫዎች ጥቃት ከፈተ። የቤዛንታይን ግዛት ጦር ተወና ብዶ ወደቀ። የሦስቱ ሙስሊም መሪዎች መገደልን ጅብሪል ዐለህ ሰላም ለረሱል ص ላ ወሰለም በራአይ መልክ ነገራቸው። በሐዘንተውተው ወደ ጃፈር ቤት ሄዱ። እዚያም እንደደረሱ አስማ ረዲየላሁ አንሃ ልጆቿን አጥባ ምግብ አዘጋጀች። ክስተቱን በአንድ ቦታ ስትተርክልን የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ሲመጡ የተከበረው ፊታቸው ሐዘን ለብሶ ነበር። ልቤ በፍርሃትና በጭንቀት ይመታ ጀመር። ስለ ጀዕፈር መጠየቅ ፈራው። ሰላምታ አቅርበውልኝ የጀዕፈር ልጆች የታሉ አሉኝ። ጠራኋቸው። የአላህ መልእክተኛ ሰለ ላሁ ዓለይሂ ወሰለም ከበው በደስታ ሁሉም እኔ እኔ እያሉ እየተጫጫሁ እርሳቸው ላይ ለመቀመጥ ተጋፎ ረሱል ሰለ ላሁ ዓለይሂ ወሰለም ልጆቹን በደረታቸው ሸፍነው እቅፍ በማድረግ ዐይኖቻቸው በእንባ ተሞሉ፣ ስቅስቅ ብለው አለቀሱ። የአላህ መልእክተኛ ሆይ፣ ለምን ያለቅሳሉ? ስለ ጀዕፈር እና ጓደኞቹ ረዲያላሁ አንሁም የሰሙት ነገር አለን ብዬ እየተንቀጠቀጥኩ ጠየኳቸው። አዎ ሸሂድ ሆነዋል፣ አሉኝ። የእናታቸውን ዋይታና አለቅሶ በሰሙ ጊዜ ፈገግታና ሳቅ ከሕፃናቱ ፊት ተነሳ። የጎረቤት ሴቶችም አስማን ሊያጽናኑ ተሰበሰቡ። አስማ አሉ ረሱል ሰለ ላሁ ዐለይሂ ወሰለም

ምርጡ ነቢይ ሰለላሁ ዓለይሂ ወሰለም ከሁሉም የበለጠ በሚወዱት አጎታቸው ሐዘን ቢሰማቸውም የትዕግሥትን ታላቅነት በተግባር ያስተምሩ ነበር። አላህ ጃዕፈርንና ከእርሱ ጋር ሰማዕት የሆኑትን መልካም ሥራቸውን ይውደድላቸው። የጃዕፈር ረዲየላሁ አንሁ አጭር የሕይወት ታሪክ ይህንን ይመስላል። ቪዲዮው ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።